የምስረታ እድሜዋ ሲሰላ ረጅም የሚባል ነው የቴፒ ከተማ ይሁን እንጂ፣ እስከ ቅርብ ጊዜ ድረስ በከተማዋ የነበረው የልማት እንቅስቃሴ ከእድሜዋና በዙሪያዋ ካለው ሀብታ አንጻር ለከተማዋ የሚመጥን አልነበረም። ከቅርብ ጊዜ ወዲህ ግን የቴፒ ከተማ በከፍተኛ መነቃቃት ላይ ትገኛለች። የተጀመሩ የልማት ስራዎችም ተስፋ ሰጪ ናቸው። በአካባቢያችን ላይ ከዛሬ ስድስት ሰባት ዓመት በፊት የተጀመሩ የአስፋልት መንገዶች አሉ። ሁሌም የምንጓጓበት መቼ ይመጣል መቼ አንዳንዶቻችን ተስፋ እስከ መቁረጥም ተደርሷል። አስፋልት አይገባም እስከሚባል ደረጃ እና በተፈለገው ፍጥነት ባይሆንም መንግስትም ህዝብን በወሰደው መነቃቃት እንደምናየው ነው። ከሚዛን ቴፔ ያለው የአስፋልት መንገድ እጅግ በጣም የሚያስደስት፣ ከጎሬ ማሻ ቴፔ ያለውም እንደዚሁ ከቴፒሽ እንዳያለው መዘግየት ወይም ደሞ እሱ እንዳለ ቢሆንም እሱ ለአካባቢያችን ትልቅ መነቃቃት ፈጥረዋል። ከተማችን ሌሎች አካባቢ ስለ ኮሪደር ልማት ብዙ ይወራል። እኛ አካባቢ ደግሞ ጀመረ። አሁን የተጀመረበት እና እያየን ያለነው ፍጥነትም እጅግ የሚያስደስት ነው። ፈጣሪ መስገነው ጥሩ ነገር አለ። መጨረሻውን የሚያሳምረው ነው የምንለው ሁሉ ነገር እያየን ነው። ለውት አለ። ኮሊደር ልማቱም እኛ ጋር ደርሷል። ቴፒ ከተማ በዙሪያዋ ቡናና ቅመማ ቅመም በስፋት ይመረታል፣ ለማዕከላዊ ገበያም ይቀርባል። ይሁን እንጂ በከተማዋ የነበረው የኢንቨስትመንት ፍሰት ቀዝቃዛ ሆኖ መቆየቱ በዙሪያዋ ካለው ሀብት እንዳትጠቀም አድርጓት ቆይቷል። አሁን ላይ ግን የቴፒ ከተማ የበርካታ ኢንቨስተሮች አይን ማረፊያ ሆናለች። ብዙ ባለሀብቶችም በከተማዋ መዋለ ነዋያቸውን እያፈሰሱ ከተማዋን እያለሟት ነው። ጥሩ ነው። አሁን ያለው የከተማው እንቅስቃሴ የሚታይ ነው። ብዙ የሚሰሩ ነገሮች እየታይ ነው። ያ የሚሰሩ ብዙ ሆቴሎች አሉ። ብዙ ብዙ ባለሀብቶችም እየመጡ ነው። አሁን ያ የምናያቸው ያው ሆቴል እንደመሆኑ መጠን ለስራ የሚመጡ ሰዎችን እዚህ እናገኛለን። ኢንቨስትመንቱ ጥሩ ነው። ከተማውን እንዳየው እንግዲህ ጥሩ ሁኔታ ላይ ነው። እኛም ከዛ በኋላ የሃይስኩል ቦታ ተሰጥቶን አሁን ሃይስኩል ግንባታ እየገነባ ነው ያለ ነው ማለት ነው። ቴፒ በጣም በጥሩ ሁኔታ ያለችበት ሁኔታ ነው አሁን ግንባታውም እንዳየው እኛ ብቻ አይደለም ከተማው በጣም ብዙ ግንባታዎች አሉ ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል አራቱ ብዝሃ ከተሞች አንዷ በሆነችው ቴፒ ከተማ የኢንቨስትመንት ፍሰቱ ከቅርብ ጊዜ ወዲህ እየጨመረ መምጣቱ ከተማዋን አነቃቅቷታል ከተማቸው የኢንቨስትመንት ትኩረት ማዕከል ስትሆን የተመለከቱ ነዋሪዎችም በከተማቸው ጉዳይ ተስፋን እንዲሰንቁ አድርጓቸዋል ባለሀብቱ ኢንቨስት ማድረግ ጀምሯል ቴፒ ሰፊ ነው አካባቢውና በአንዴ ቶሎ ብለህ ሰርተህ በአንድ የሚታይ ነገር ላይሆን ይችላል። የተጀመሩ በርካታ ህንፃዎች አሉ። በጣም ተስፋ አለን። በብዙ መንገድ ጥሩ መነቃቃቶች እየታዩ ያሉበት ሁኔታ ነው ያለው። ድሮ እኮ የኢንቨስትመንት ፍሰት አይታወቅም ቴ አሁን ግን አንዳንድ አሁን ፎቆች ስናይ ጭላንጭል ስናይ በጣም ደስ ይለናል። ለውጥ ነው አሁንም ወደፊትም ተስፋ አለ። ጥሩ ነገር ይመጣል ብለን እያሰብን ነው። በተለይ ከሶስት ዓመታት ወዲህ በከተማዋ ያለው የልማትና የኢንቨስትመንት እንቅስቃሴ አበረታች መሆኑን የከተማዋ አስተዳደር ገልጿል። የኢንቨስትመንት ፍላጎት ላሳዩ በርካታ ባለሀብቶችም ቦታ በመስጠት ሁኔታዎች እየተመቻቹ መሆኑን አሳውቋል። ከዚህም ባሻገር ከተማዋን መልሶ በማልማት አበረታች ስራዎች እየተከናወኑ መሆኑን አሳውቋል። በኢንቨስትመንት እንቅስቃሴዎች አሁን በሰፊው ሁኔታ እየተንቀሳቀሱ ይገኛሉ። ለምሳሌ እንደ ቴፒ ከተማ በርካታ ከስድስት ለማያንሱ ባለሀብቶች መሬት በምደባ ተሰጥቷቸው አሁን ትላልቅ ሆቴሎችን የመገንባት ስራ ዓለም አቀፍና ሀገር አቀፍ የሆኑ ሆቴሎች የተሰሩ ይገኛሉ። ከዚህም ባሻገር የኢንቨስትመንቱ ብቻም ሳይሆን ከተማውን መልሶ የማልማት ስራ አሁንም እያከናወን እንገኛለን። በዙሪያዋ እምቅ የተፈጥሮ ሀብትን ያዘችው የኢትዮጵ ከተማ አሁን ላይ የኢንቨስትመንትና የልማት ማዕከል ወደ መሆን ተሻግራለች። ባለሀብቶችም ከተማዋን ለማልማት እያሳዩት ያለው ፍላጎት ከፍተኛ ነው ተብሏል። ምናልባት ከአንድ ዓመት ከሁለት ዓመት በኋላ እቺ ከተማ ከሌሎች አሉ ከመባሉ ከተሞች ተርታ ተሰለፋለች ብዬ ገምታለሁ። እና አሁን ያለው ፍላጎት በእውነት ሌላም ላልማ ቦታ አመቻቹልኝ፣ እንደውም አካቱልኝ ብሎ ይመጣሉ። ለምሳሌ የራሱ የነበረውን ከመልሶ ማልማት አንስትን የራሱ ይዞታ የነበረውን የመንግስት ከጎኑ ካለ አካቱልኝ፣ ደረጃውን የጠበቀ ፎቅ ልስራ ብሎ የሚመጡ በልካታ ጥያቄዎች አሉ።